ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ። አላችሁ ወይ? እያላችሁበት ሰላም ሰላም ብያለሁ ወይ? እና ዛሬም በአዲስ ቪዲዮ መጥቻለሁ ያው እንደምታዩት ትኩሽና ውስጥ እገኛለሁ ማለት ነው። ጉድ ጉድ እያልኩኝ ነው። ለማን ለራሴ ነው ጉድ ጉድ እምለው። በዚህ ሰዓት ላይ ያው ምሳ ለመስራት እንትን እያልኩኝ ነው። እየተዘጋጀሁኝ ነው ማለት ነው እና ያው ምሳ እየሰራሁኝ የሆነች አጠር ያለች የፍቅር ታሪክ ለእናንተ ለማካፈል ወደድኩኝ ማለት ነው። ታሪኩን ያገኘሁት ከሚዲያ ላይ ነው። እኔም ከታሪኩን ያገኘሁት ከሚዲያ ላይ ነው፣ ግን ያው ለእናንተ ደግሞ ላካፍላችሁ ወደድኩኝ ማለት ነው። እና ግን እሱን ስናገር ያው ምሳ እየሰራውኝ አብረን ነው ማለት ነው። ምሳውን እየሰራን አብረን ነው እንትን የምንለው እና የምንሰማው እና በነገራችን ላይ ወደ ጉዳዩ ከመግባቴ በፊት እዚህ ጋር እንደምታዩት ምንድነው? ልሰራ ያሰብኩትን ቀይ ስር እና ድንች እና ምስር ከጎኑ ማለት ነው። ምን መሰላችሁ? በሰው ሀገር ስትሆኑ በተለይ አረብ ሀገር ላይ ደግሞ እንደምታውቁት ብዙ ጊዜ ያው እንትን ምግብ ሩዝ ነው ያለው። እና አንዳንድ አንድ ጊዜ ይሰለቻል፣ ያው ተመሳሳይ ነገር ሲሆን እንትኑ ልዩነት ቢኖረውም፣ ግን ሩዝ ሩዝ ነው ብዙ ጊዜ ማለት ነው። እኔ ባለውበት አካባቢ እንደዛ ነው እንግዲህ። እና የራሴን የሆነ ነገር ለመስራት አሰብኩኝ ማለት ነው። እና ቀደም እንደነገርኳችሁ ቀይ ስር እና ድንች ከጎኑ መስራ አድርጌ ማለት ነው። ይሄ እንትን ሽንኩርት ማለት ነው፣ እንደምታዩት በጣም ትልቅ ነው። አንድ ኪሎ አይሆንም ብላችሁ ብቻውን የምር ማለት በጣም ትልቅ ነው ከምታስቡት በላይ ማለት ነው። ለዛ ነው እንደዚህ እያሳያችሁ የነበረው ቀደም ማለት ነው። እና በጣም ገረመኝ። በነገራችን ላይ የምታዩት ቀይ ስር፣ ሽንኩርት፣ ቃሪያ ማንኛውም ነገር እኛ ከጓሮ ነው የምናመጣው። እሺ፣ ልክ እንደ ኢትዮጵያ እኔ ያለውበት አካባቢ ትንሽ ገጠራማ አካባቢ ስለሆነ ሁሉ ነገር ከጓሮ ነው ቀንጠስ ቀንጠስ እያደረግን የምናመጣው ፍሬሽ ማለት ነው። እና ለዛ ነው እኔ ለመስራት እየፈለጉት ማለት ነው። ሳየው በቃ አላስቻለኝም። እና በዛ ላይም ደግሞ ያው እንደነገርኳችሁ ነው። ምግብ ሰለቸኝ አይባልም፣ ግን አላህ ይቅር ይበለኝ፣ ግን ሩዝ ተመሳሳይ ነገር ሆነብኝ እና ከዛ ዛሬ ቀየረላ አድርገው ብዬ ነው ይሄ እንደምታዩት መስራት ጀምሬያለሁኝ። እና የሽንኩርቱ ነገር ግን በጣም እየገረመኝ ነው። የሽንኩርቶች ንጉስ ሊባል ይገባል። ይሄ በጣም ትልቅ ነው ከምታዝቡት በላይ እዚህ ጋር እንደምታዩት አይደለም፣ በጣም ትልቅ ነው። እና ገርሞኝ ነው ለእናንተ ሳሳያችሁ የነበረው ማለት ነው። እና አሁን ወደ ጉዳያችን እንገባለን ማለት ነው። በነገራችን ላይ ዲጥ አውቅች ያለው ዳቦም ነው ያው በዳቦ ነው። እንጀራ ቢሆንልኝ ደስ ይለኝ ነበረ። ግን እንጀራ ሲባል እኔ የአገር ቤት እንጀራ ነው የናፈቀኝ። ደግሞ ዚኒ ያለውበት አካባቢ እንጀራም የለም በቃ የኢትዮጵያ ነገር ምንም የለም በቃ በጣም ወጣ ብዬ ነው ያለውት ማለት ነው። እዩት እስኪ በጣም ትልቅ ነው እኮ እናንተ እንደምታዩት አይደለም። በካሜራ ውስጥ የምርባ አካል በጣም ትልቅ ነው ብታይ እንዲህ ልትሸከሙት ሁሉ በጣም ነው የገረመኝ። እኔ እንደዚህ አይነት ሽንኩርት አላየውም። ይሄ ቲማቲም እራሱ አያችሁት? በጣም በቃ ማሻአላህ ማሻአላህ ነው ሁሉ ነገር። የሌለ ነገር የለም። በቃ የሚገርማችሁ ነገር ይሄ ቤተሰብ እኔ ያለሁበት የምሰራበት መዋያ ነው። የሌላቸው ነገር የለም። የሚገርማችሁ ነገር ዶሮ አለ፣ ላሞች አሉ፣ ወተት ያመጣሉ፣ ቅቤ ያመጣሉ፣ አይብ ያመጣሉ። ቡና ቤት ነው የሚቆላው። አንድ ቀን አሳያችኋለሁ፣ እና በጣም ይገርመኛል። በቃ የሆነ ኢትዮጵያ ያለው እስኪ መስለኝ ድረስ ነው። እኔ አንድ ቀን አረብ ሀገር ያለው ያህል አልተሰማኝም እኔ እዚህ ቤት ውስጥ ነገሩም። ሁሉም ሰዎችም የተረጋጉ ናቸው። አካባቢው በጣም በቃ ደስ የሚል እና ወደ ፍቅር ታሪካችን እንገባለን። በቃ ይህንን ምግባችንን እንስራ በጎን ለጎን ከዛ ምንድን ነው የተፈጠረው አንዲት ልጅ ነበረች እና ልጅቷ ለእናት እና ለአባቷ ብቸኛ ናት። ብቸኛ ናት አንድ እህትም ወንድም የሚላትም እና እሷን ማለት ነው በጣም ነው እናት እና አባቷ በጣም ይወዷታል። የሀብታም ልጅ ናት። በጣም የሀብታም ልጅ ናት። እና እሷ በጣም ነው በቃ ለቤተሰቡ ለእናት እና ለአባቷ ማለት ነው ውድ ናት። በቃ በቃ ልክ እንደ እንቁ ናት። እና በጣም ይጠብቋታል፣ ይንከባከቧታል ምናምን እና እሷ በትምህርትም ያው ትልቅ ደረጃ እንዲደርስላቸው ይፈልጋሉ ምናምን እና ልጅቷ ያው በአንድ ወቅት ላይ ነበረ፣ ከጓደኞቿ ጋር ለመዝናናት በሄደችበት ሰዓት አንድ ልጅ ትተዋወቃለች። ወንድ ማለት ነው ትተዋወቃለች። ያው ተማሪ ናት። ከዛ ትተዋወቅና ከሱ ጋር ያው መደዋወል ይጀምራሉ። ከዛ ማውራት ይጀምራሉ። ከዛ መገናኘት ይጀምራሉ። በዛ መካከል በጣም በቃ ፍቅር ውስጥ ትገባለች እሷ ማለት ነው። ያው ሁለቱም ማለት ይዋደዳሉ። በተለይ እሷ ደግሞ በጣም ኃይለኛ ፍቅር ውስጥ ገባች ማለት ነው። ልጁ ደግሞ በጣም የድሃ ልጅ ነው። እሷ የሀብታም ልጅ ናት ቅድም እንደነገርኳችሁ ማለት ነው። ከዛን ሲቆዩ ሲቆዩ ያው ብዙም እንትን አላሉም መግባባት ላይ። በቃ አብረው ፍቅር ግንኙነት ከጀመሩ በኋላ ያው ለቤተሰቦቿ ትናገራለች። ቤተሰቦቿ ያውቃሉ። ከዛ ያው ቤት ይጋብዙትና እሱን እንትን እቤት ይጋብዙትና ይጠይቁታል። ስለሱ ማወቅ ይፈልጋሉ ማለት አንድ ልጃቸው ሆኗት ማንም ላይ ዝም ብሎ እንድትወድቅ አይፈልጉም። ጥሩ ነገር ላይ እንድደርስላቸው ስለሚፈልጉ ማንነቱን ማወቅ ይፈልጉና እቤት ይጋብዙታል ማለት ነው። ከዛ ስለልጁ ሁኔታ ስለ ትምህርቱ ደረጃ ስለምን ስለምን ስለ ሁሉም ነገር ይጠይቁታል። ከዛ ሲጠይቁት ያው ይነግራቸዋል የድሀ ልጅ መሆኑን በስተመጨረሻ ይረዳሉ። ያው ትምህርትም ገና ነው እሱም አልጨረሰም ያው እንደ ልጅቷ ማለት ነው። ግን ያው የዳ ልጅ መሆኑን ሲረዱ ጊዜ በቃ ይሄ ለኛ ልጅ አይመጥንም ብለው ያስቡ እና ለልጅቷ እንድትቶ ይነግሯታል። ከዛ በተደጋጋሚ ልጅቷ ግን የባሰ በቃ በጣም ወደደችው አፈቀረችው፣ በጣም ማለት ነው። እና ከሱ መለያየት የምትፈልግም አይደለችም እና ሀሳቧ በቃ እሷ ወደፊት ሩቅ ነው የምታስበው ከሱ ጋር ማለት ነው እና በዛ መካከል ነበረ። ቤተሰቦቿ ደግሞ ይሄንን ነገር አልወደዱትም። ተይ ብለው ቢመክሯትም አልሰማም ትላለች። ያው ታገኘዋለች ምናምን፣ ወጣ እያለች ታገኘዋለች፣ ከእነሱም እየተደበቀች ምናምን። በመጨረሻ ላይ የሆነ ሀሳብ ያስባሉ ቤተሰቦቿ ማለት ነው። ከዛን ቤተሰቦቿ የሆነ ዘዴ ያስቡና እሱ ምንድነው ወደ ከሀገር ወጥታ እንድትማር ማለት ነው ያው በትምህርት እንትን ወታ እንድትማር ይነግሯታል። ከዛ ምንም ማድረግ አትችልም የእናትና አባቷን እንትን ትቀበልና ሀሳብ ትቀበልና ያው ከሱ ጋር ተነግረውና ይሰነባበታሉ። ማለት በቃ ትሄዳለች። ከሀገር ወጥታ ሄደች፣ ትምህርቷን ቀጠለች። እዛ በሄደችበት ሀገር ስትቆይ ስትቆይ ያው እነሱም እየተራራቁ መጡ። ከዚህ ከልጁ ጋር ማለት ነው እየተራራቀች መጣች። እሷም ትምህርቷን ቀጠለች እዛው አመት አመት ሲቆጠር አንድ ሰው ጋር ትተዋወቃለች። ሰውየው ያው የተማረች እሷ በነርሲንግ ነበረ። በምትሰራበት ሆስፒታል ውስጥ ለመታከም የመጣ አንድ ሰው ጋር ትተዋወቅና ያው እሱ ትልቅ ማለት እንትን ነው፣ ስልጣን ያለው ሰው ነው እና ትልቅ እንትን ደረጃ ላይ ያለ ሰው ስለሆነ ከሱ ጋር በቃ ትተዋወቅና ያው ከእሱ ጋር የፍቅር ግንኙነት ይጀምራሉ ማለት ነው። ከዚህ ጋር በቃ ተራራቁ። ያው ትወዳለች፣ ውስጡ አለ ግን ሳይወዱ በግድ ተራራቁ። ከዛን ከዚህ ጋር ያው ህይወት ይቀጥላል። ከዚህ ጋር ግንኙነት ተጀምርና ምናምን በቃ ለማግባት ትልቅ ደረጃ ይደርሱና በቃ ለማግባትም ሁሉ እየተዘገጃጀች ምናምን። እንግዲህ ይሄ ከአመታት በኋላ ነው የሆነው ማለት ነው። ከዛን እዛ በሄደችበት ሀገር ላይ ማለት ነው ጨርሳ ትምህርቷን ጨርሳ ስራ ምናምን ከያዘች በኋላ ማለት ነው ይሄ ነገር እና በዛ መካከል ይሄን እና አዲሱን ሰውዬ የተዋወቀችውን ልታገባው በዝግጅት ላይ እያለች ነበረ የሆነ ጋዜጣ ይደርሳታል። ያ ጋዜጣ ምንድን ነው? ይሄ እዚህ ትታው የሄደችው የድሮ ፍቅረኛዋ ያድሃው ማለት ነው ተምሮ ተመርቆ ጨርሱ ትልቅ ደረጃ ደርሱ እሱም ሀብት ላይ በቃ ማለት ሀብታም ሆኖ ምናምን ቤት ሰርቶ በቃ በጣም ምርጥ ቤት ማለት ነው በጣም ምርጥ ቤት ሰርቶ ምናምን በቃ ትልቅ ደረጃ ላይ ሆኖ እሱም ሀብታም ሆኖ ምናምን ቤቶችን እየሸጠ የራሱ ማለት ነው እየሰራ እየሸጠ ምናምን ጋዜጣ ላይ ወጥቶ ከፎቶ ጋር አንድ ላይ ሆኖ ቤቱ አንድ ላይ ሆኖ የሚሸጥ እንትን ጋዜጣ ላይ ወጥቶ ያንን ሰው ይሰጣታል፣ እንድታየው ማለት ነው። ከዛ እሷ ስታየው በጣም ደነግጠች። በቃ ማለት ፍቅሩ እኮ አልወጣላትም ያው ግድ ሆኖ ነው እንጂ የፍቅሩ አልወጣላትም። ቢራራቁም አዲስ ሰው ብትይዝም ምናምን ከሱ ጋር በጣም እና እሱም ያው ላይፉን ቀጥሏል። ያው ግን ምንም እንትን ተስፋም አልቆረጠም ላይፉን ቀጥሏል። ራሱን አሳድጓል ምናምን በዛ አጋጣሚ ማለት ነው እና በስተመጨረሻ ምን ሆነ? እቺ ልታገባ እየተዘጋጀች ነበረ እና ይሄንን ያየችው ከዛ ለባሏ ተነግሮና ያው በጣም እንደምትወደው ምናምንና ማየት እንደምትፈልግ እሱን ምናምን ትነግረዋለች። ከዛ በኋላ ያው ሰውዬውን ይሰልጠን ያለ ነገር ስለሆነ ሺ አይተሽው መመለስ ትቻለሽ ይው በቃ ምንም ማድረግ አልችልም ምናምን ይላታል። ማለት በጣም እንትን ውስጥ ነው ያለችው። ያው ምንም ማድረግ አልቻለም እሱ በቃ እንድትሄድ ፈቀደላት፣ ደስ ባይለውም ማለት ነው አይተው እንደምትመለስ እና ያው ትዳራቸውን እንደሚቀጥሉ ነው። እሷ በዚህ ተስማምተው ሄዳ ከዛ ያለበት ቦታ ድረስ ስትሄድ ያው በቃ ማለት ማመን ከበዳት። እሷም ያ የድሮ አይደለም፣ በጣም ተቀይሯል፣ ተለውጧል። መልኩ፣ ምኑ፣ ቁመና፣ ሁሉ ነገሩ ያምራል። ቆንጆ ይሄም ነው በጣም ያምራል። ከዛ እዚህ ደረጃ ላይ መድረሱንም ስታይ በጣም እንደነገጠች ምናምን፣ እሱም ሲያያት አላመነም። ከዛ ከዛ በፊት ግን የረሳሁት ነገር ያለችበት ቦታ እሱ መጥቶ ነበረ። የምትሰራበት ቦታ ማለት ነው። ከብዙ ዓመታት በኋላ እንግዲህ ራሱን ካሳደገ በኋላ ማለት ነው። መጥቶ ነበረ፣ አይቷት ነበረ። ከወንድ ጋር ምናምን ሲያያት ነው ተበሳጭቶ፣ ለእሷም ሳይነግራት ከዛ የተመለሰ የነበረው። ከዛ ግን እሷ ያንን ጋዜጣ ላይ ካየች በኋላ ነበረ ሄዶ ሄዳ እንትን ያለችው እና በስተ መጨረሻ ላይ ምን ለምን እኔ ጋር መጣሽ? አላት። በቃ ከዚህ በኋላ እኮ አግብተሻል ምናምን ለምን እኔ ጋር መጣሽ? ምናምን ይላት ይቆጣት ምናምን እና ከዛ በኋላ ተመልሳ በቃ እሷም በቃ ምንም ማድረግ አልችልም አሁን ትዳር መስርቻ አለው ምናምን ትልና ተመልሳ ወደ ባሏ ትሄዳለች። ያው በቃ ያንን ሰው አገባች አብረው መኖር ስትጀምር ከዛ ግን በቃ ምንም መኖር አልቻለችም። ጭራሽ ካየችው በኋላ ባሰባት። ከሰውየው ጋር ልትግባባ አልቻለችም። መጨረሻ ላይ ያንን ትዳር ትታው መሄድ እንዳለባት ራሷን አሳመነች እና ከሱ ጋር ተመለሰች። ከድሮ ፍቅረኛዋ ጋር ማለት ነው። ከዚህ ከድሃው ጋር ተመልሳ ከሱ ጋር አብረው ሆኖ ፍቅር አሸነፈ። ከዛ በኋላ አሁን ትዳራቸውን መስርተው ልጆቻቸውን ወልደው አብረው ነው ማለት ነው ያሉት። እና ይህን ይመስላል ማለት ነው የዛሬ ታሪክ የፍቅር ታሪካችን ትንሽ እንትን አልኩት አወዘጋገብኩት። ግን ያው እናንተ እንትን በሉት አስተካክሉት። የረሳውት ነገር አለ በመሃል ይቅርታ። እና ምግባችንም ደርሷል። ምግብ በልቼ ጠጥቼ እዚህ ጋር እንደምታዩት፣ ከዛ በኋላ ሻይን እዚህ ጋር እየጠጣው ነው ማለት ነው። ስለተከታተላችሁ እኛ አመሰግናለሁ። ሰብስክራይብ፣ ላይክ እያደረጋችሁ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ምናይከፍልበትም ደግሞ እሺ እና አበረታቱኝ እላለሁ እና በጥሩ ጥሩ ቪዲዮዎች ለመምጣት አስብ ያለውኝ፣ አበረታቱኝ። እና እንዴት አያችሁት? ዳቦን ጋገርኩኝ፣ ወጡንም ሰራሁኝ ምናምን። ያው እዚህ ጋር ቁጭ ብዬ ቀጭቀጭ እያደረግኩኝ ነው ማለት ነው። ቻው